ሰላም ጠና ስተለን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር የመድር ዳርቻው ሁሉ ይድረሳችሁ እያልን የኅዳር 9 ቀን 2018 ዓ.ም ምረት የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የምሽቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ዛሬ በማለዳው ባጅሬ ጃኑራይ የተጀመረው የፋኖ ተጋድሎ ወደ ደባርቅ በመራዘም የብልጽግና ዋናው የፖሊስ አዛዥ እርምጃ የተወሰደበትን ተጋድሎ ፋኖ አካሂዷል። ከፍተኛ ወታደራዊ ትርጉም የሚሰጠው የደባርቁ ተጋድሎ ምን ይመስል ነበር? የሚለውን ከዝርዝር ዜናችን ታገኙታላችሁ የኦሮሞ ፖለቲከኞች በጓዳ ሲታሙበት የነበረውን ጥምረታቸውን በአደባባይ ይፋ አድርገውታል ኦነግ ኦፌኮ ና ኦህዴድ ብልጽግና ቤት ዘግተው የመከሩበትን መረጃ በዝርዝር እናስደምጣችኋለን ትግሉን የሚመጥን የአማራን ህዝብ የሉና ትግል የሚያስጠብቅና በአማራ ህዝብ ጠላቶች ዘንድም የሚታፈር ሰራዊት እየገነባ መሆኑን ፋኖ አስታውቋል በዚህ ጉዳይ የተሰናደውን መረጃ ዜናችን በዝርዝር አሰናድቶታል የፋኖ መሪውም በራሱ አንደበት ይገልጸዋል የእስልምና ጉዳዮች ምክር ቤት እኔ ሳልፈ ቅድ የተጀመረው የቋንቋ ትምህርት ይቋረጥ ካልሆነ ክልሉ የበለጠ ይተራመሳል ሲል ዛቻ አስተላልፏል። በአማራ ክልል ላይ ዛቻ ያስተላለፈው የኢትዮጵያ እስልምና ጉዳዮች ምክር ቤት ሌሎች ማስጠንቀቂያዎችንም ሰጥቷል። ዜናችን የሚያስደምጣችሁ የእለቱ መረጃ ነው። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የምሽቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባዎቹ እናልፋለን። በቀደሚያም ከመሸ የደረሰን ሰበር ዜና ለሱን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ የደጋው መብረቅ ኮር በርካታ የብልጽግናውን ሰራዊት እርምጃ በመውሰድ በመደምሰስ የከፍተኛ መኮንኖችን ተሽከርካሪ ተቆጣጥሯል። ዛሬ ከቀትር በኋላ በመቄት ወረዳ አንሻ ክፍለ ጦር በብልጽግናው ሰራዊት ላይ ከባድ ኪሳራን ያደረሰ ጥቃት ከፍቶ ታላቅ ድል ተቀዳጅቷል። የብልጽግናው ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪናዎች በፋኖ እጅ የገቡ ሲሆን በርካታ ሰራዊትም እርምጃ ተወስዶበታል እጅ የገቡት ሲኖትራክ መኪኖች የግለሰብ ንብረት በመሆናቸው ለባለቤቶቹ እንዲመለሱ ሲደረግ፣ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተ የብልጽግናው ስርዓት ንብረት የሆነው ፓትሮል በፋኖ እጅ መሆኑን የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። ዋና አዛዡ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ አዘ ከደባርቅ በቅርብ ርቀት በከፈተው ድንገተኛ ጥቃት በፓትሮል ሲጓዝ የነበረ አንድ ከፍተኛ የፖሊስ አዛዥ ላይ እርምጃ መውሰዱ ተገልጿል። በዙ የዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር ዛሬ እኩለ ቀን ላይ ከአምባ ጊዮርጊስ ከተማ ወደ ደባርቅ በብልጽግናው መከላከያና በከባድ መሳሪያ ታጅቦ ሲጓዝ በነበረ በፖሊስ አዛዡ ላይ እርምጃ መውሰዱን የጣና ቴሌቪዥን ምንጮች ከቦታው ባደረሱን መረጃ አመላክተዋል። እንደ ምንጮቻችን ገለጸ ነጻ የብልጽግናው ሰራዊት ካምባ ጊዮርጊስ ከተማ በርካታ ኃይል በመያዝ ወደ ደባርቅ እንቅስቃሴ ሲያደርግ ፋኖ በተቀናጀ መረጃ የተጠና የደፈጣ ጥቃት ፈጽሟል። የሰሜን ምዕራብ እዝ መቀመጫን ከጎንደር ከተማ አዘዞ ወደ ደባርቅ የቀየረው የብልጽግናው ሰራዊት በሎጂስቲክስ ማጓጓዝ፣ በአዛዦችና ካድሬት ጀባ እንዲሁም በሰራዊት እንቅስቃሴ ወቅት ፋኖ ከፍተኛ የደፈጣ ምት አሳርፎበት በርካታ ኃይሉን አሳጥቶታል። ከፍተኛ የፖሊስ አዛዡ እርምጃ በተወሰደበት በዚህ የደፈጣ ጥቃት ለሰዓታት የዘለቀ ውጊያ መደረጉን የገለጹት ያካ የአካባቢው ነዋሪዎች በርካታ የብልጽግናው ሠራዊትም ሙትና ቁስለኛ መሆናቸውን መመልከታቸውን ተናግረዋል። የደፈጣ ጥቃቱ የተፈጸመው ከአምባ ጊዮርጊስ ወደ ደባርቅ በሚወስደው ዋናው መንገድ ላይ ሲሆን በዚህ ከፍተኛ የብልጽግና ሠራዊት ጥበቃ በሚደረግበት የፌዴራል መንገድ ላይ ፋኖ በወሰደው ጥቃት ከፍተኛ ወታደራዊ ድል መጎናጸፉን የዓይን እማኞች ገልጸዋል። ከደባርቅ በቅርብ ርቀት ልዩ ስሟ ደልዳሊት ተብላ በምትጠራው ስፍራ በተፈጸመው በዚህ የደፈጣ ጥቃት በፖሊስ ፓትሮል ላይ የነበሩ የብልጽግና ወታደሮች ሙሉ በሙሉ እርምጃ ሳይወሰድ እየተወሰደባቸው እንዳልቀረም ምንጮቻችን ተናግረዋል። የተሳካ የደፈጣ ጥቃት የፈጸመው የጎንደር የበጋሻው ክፍለ ጦር ከጥቃቱ በኋላ የብልጽግናው ሰራዊት ያጸፋ ምላሽ ለመስጠት ውጊያ ከፍቶ የነበረ ቢሆንም ፋኖ በታላቅ ተጋድሎ ባደረገው ትንቅንቅ ቁጥሩ ቀላል የማይባል የብልጽግና ሰራዊት መመታቱን የአይን እማኞች ገልጸዋል። ለሰዓታት የዘለቀ ውጊያ በከባድ መሳሪያ ታጅቦ ሲንቀሳቀስ የነበረው የብልጽግናው ሰራዊት ከፍተኛ ኪሳራ የደረሰበት ሲሆን የብልጽግና ሰራዊትም የተሰውና የቆሰሉ አባላቱን ጥሎ ተበትኗል። በተለይም ባለስልጣን ተብዬዎች ሶስቱ ወዲያውኑ እርምጃ ሲወሰድባቸው፣ አምስቱ ደግሞ ጉዳት ደርሶባቸው በፓትሮል ተጭነው መወሰዳቸው ነው የታወቀው። የዛሬው የደፈጣ ጥቃት የብልጽግናው ሰራዊት በተለይም በአጅሬጃኖራ ከፍተኛ ወታደራዊ ኪሳራ ማስተናገዱን ተከትሎ ከፍተኛ ድንጋጤ ውስጥ ለገባው የሰሜን ምዕራብ እዝ ሌላ የድንጋጤ መረጃ ሆኖበታል። ይህ በእንዲህ እንዳለ በዚሁ ጎንደር ጠቅላይ ግዛት እዝ በአርማጭሆ ለልዩ ዘመቻ የወጣው የብልጽግና ኃይል ከበባ ውስጥ ገብቶ መውጣት አልሆነለትም ተብሏል። ከቀናት በፊት ከአብራጅራና ከሌሎች ቀጠናዎች ተነስቶ እንቅስቃሴ ያደረገው የብልጽግናው ሰራዊት ሱማርና ማይደሊ ላይ በፋኖ መመታቱን ተከትሎ በርካታ የባዲኑ ሚልሻ መበተኑን ዘግበን ነበር። ከስፍራው የወጡ መረጃዎች እንደሚያመላክቱት በአካባቢው የገባው የብልጽግናው ሰራዊት ሎጂስቲኩንና እቃውን ጠቅልሎ ለመውጣት ሞከራ ብአደርግም በፋኖ ከበባ ውስጥ ገብቶ ብርቱ ምት እያስተናገደ ነው ተብሏል። ፋኖ ዛሬም በዚህ ቀጠና በከፈተው ድንገተኛ ጥቃት በርካታ ያገዛዙ ሰራዊት ሙትና ቆስለኛ መሆናቸው የተገለጸ ሲሆን ቁጥራቸው ያልተገለጸ የሜልሽ አባላት ወደ ፋኖ መቀላቀላቸው ታውቋል። የእስልምና ጉዳዮች ምክር ቤት አማራ ክልልን ወቀሰም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል ትግራይ ክልልንና ትምህርት ሚኒስቴርን ወቅሷል። በአማራ ክልል የግዝ ቋንቋ ማስተማር የተጀመረው ክልሉ ከእስልምና ጉዳዮች ጠቅላይ ምክር ቤት ሳይመክር በመሆኑ በፍጹም ተቀባይነት እንደሌለው ገልጿል። በዛሬው ዕለት መግለጫ ያወጣው የእስልምና ጉዳዮች ጠቅላይ ምክር ቤቱ የአማራ ክልል የግዝ ቋንቋ ከሦስተኛ ክፍል ጀምሮ ለሚማሩ የአንደኛ ደረጃ ተማሪዎች መወሰኑ ክልሉን የበለጠ ያውስ አስበዋል በማለት አገር በቀል የሆነው የግዝ ቋንቋ በአማራ ክልል ትምህርት ቤቶች መሰጠቱን በጽኑ አውግዟል። ክልሉ የግዝ ቋንቋን በትምህርት ካሪኩለሙ እንዲካተት ያደርገው በምሁራን አስጠነቶ መሆኑን የገለጸ ቢሆንም የእስልምና ጉዳዮች ምክር ቤት ግን የግዝ ቋንቋ ሕፃናት እንዲማሩ የተደረገው በግዳጅ ነው፣ እኔ ሳልፈቅድ ትምህርቱ መጀመር አልነበረበትም ሲል ተቃውሟል። የእስልምና ጉዳዮች ጠቅላይ ምክር ቤት በመግለጫው አክሎም የክልሉ ትምህርት ቢሮ በውሳኔው ላይ የርምት እርምጃ ሊወስድ ይገባል ብሏል። የምክር ቤቱ መግለጫ አክሎም ህዝበ ሙስሊሙንና ተቋሞቻቸውን ባገለለ መልኩ የተላለፈው ውሳኔ ክልሉ ያለበት ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረውና የእረምት እርምጃ እንዲወሰድ በማለትም አሳስቧል። በሼህ ኢብራሂም ቱፋ የሚመራው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመከረበት ሌላው አቋም በትግራይ ክልል ትምህርት ቢሮ ያለውን ሁኔታ ነው። የምክር ቤቱ መግለጫ ሲቀጥልም በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ምክንያት ከሁለት ዓመታት በላይ ከትምህርት ገበታ አግዷል። ይህ ሲደረግ እያየ ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረግም በማለትም ወቅሷል። የእስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን የገለጸው የእስልምና ጉዳዮች ጠቅላይ ምክር ቤት ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ሙስሊሞችን በእስላማዊ አለባበሳቸው ሳቢያ ከትምህርት ገበታቸው የማፈናቀል ድርጊቶችን በአስቸኳይ ሊያቆሙ ይገባል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሱ ችግሮችን ጨምሮ ህዝበ ሙስሊሙን የሚመለከቱ ችግሮች ዘላቂ መፍትሄ እንዲያገኙ የሚሰራ ኮሚቴ ማዋቀሩን አስታውቋል። የተዋቀረው ኮሚቴም ከዑላማ ሕግ ምሁራን፣ ከማኅበረሰብ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶችና ከወጣቶች የተውጣጣ መሆኑን የምክር ቤቱ መግለጫ ያመላክታል። በአማራ ክልል የግዝ ቋንቋ በትምህርት ቤት እንዲሰጥ ክልሉ መወሰኑን ተከትሎ በርካታ ምሁራን በአዎንታዊነት የተመለከቱት ቢሆንም አንዳንድ የብሔርና የሃይማኖት አክራሪዎች ቋንቋውን ከሃይማኖት ጋር በማያያዝ ተቃውሞ ሲያሰሙ ቆይተዋል። የአማራ ክልል ይህን ውሳኔ ያሳለፈው ነሐሴ መጨረሻ ላይ ቢሆንም የእስልምና ጉዳዮች ጠቅላይ ምክር ቤት ተቃውሞውን ያሰማው ከሁለት ወር ተኩል በኋላ ነው። ኦነግና ኦፌኮ ለኦሁዲድ ተማጽኖ አቀረቡ። ኦነግ ኦፌኮና ኦሁዲድ ብልጽግና በጋራ ለመስራት ከኦነግና ከኦፌኮ የተማጽኖ ጥያቄ መቅረቡ ታወቀ። የኦሁዲድ ተቃዋሚ የሚባሉት ሁለቱ ኃይሎች ኦነግና ኦፌኮ ለአቶ ሽመልስ አብዲሳ ባቀረቡት ደብዳቤ በኦሮሞ ሕዝብ ጉዳይ በጋራ እንስራ የሚል መሆኑን ምንጮቻችን ተናግረዋል። ጥያቄውን ያስገቡት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳዊድ ኢብሳና የኦሮሞ ፌዴራልስ ኮንግረስ ኦፌኮን ለ ሰላሳ ዓመታት የመሩት ፕሮፌሰር መራራ ጉዲና ናቸው በኦሮሚያ ክልልና በኦሮሞ ህዝብ መጻይ ሁኔታ ላይ ከኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝላቸው ባቀረቡት ጥያቄ ነው። ለኦሮሚያ ፕሬዚዳንቱ ጽህፈት ቤት ዛሬ ማክሰኞ ሁለቱ አዛውንት ፖለቲከኞች በጋራ በጻፉት ደብዳቤ የጠየቁት ለአቶ ሽመልስ አብዲሳ ደብዳቤውን በጋራ የላኩት ሁለቱ ፓርቲዎች ከሽመልስ አብዲሳ ጋር ለማድረግ የጠየቁት ውይይት በክልሉ አሁናዊ የሰላምና ጸጥታ ጉዳይ ላይ ሊያተኩር እንደሚችል የገለጹት ምንጮቻችን የክልሉ መንግስት ለሁለቱ ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ የንወያይ ጥሪ ሲያቀርብ እንደነበር ይታወሳል። ኦነግ ኦፌኮና ስምንት ተቃዋሚ ፓርቲዎች ጋር በቅርቡ ባወጡት የጋራ የአቋም መግለጫ ቀጣዩ ሀገር አቀፍ ምርጫ ከመካሄዱ በፊት የብልጽግናው መንግስት ትጥቅ ካነገቡ ውርኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግና በአገሪቱ የተለያዩ አካባቢዎች የሚካሄዱ ጦርነት ማስቆምን ጨምሮ ሰባት ቅድመ ሁኔታዎች በቅድሚያ መሟላት አለባቸው የሚል አቋም አንጸባራቃቸው አይዘነጋም። ኦህዴድ ኦፌኮና ኦነግን ጨምሮ ሁሉም የብሔሩ ፖለቲከኞች በጓዳ የሚያደርጉትን ውይይት አስመልክቶ ጣና ቴሌቪዥን በተከታታይ መዘገባችን ይታወሳል። ይህን ጉዳይ ሲያስተባብሉ የነበሩት የሶስቱ ፖለቲካ ፓርቲዎች ተወካዮች በመጨረሻም እራሳቸው በግልጽ ይዘው መጥተዋል። በቀጣይ የሚሆነውን ደግሞ በተከታታይ ይዘን የምንመለስ ይሆናል። ዘመናዊ ወታደር ግንባታ ላይ ነን ፋኖ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዚህ የአማራን ህዝብ የሉውና ትግል በሚገባ የሚመጠንና ትግሉን የሚጠብቅ ዘመናዊ ሰራዊት ግንባታ ላይ መሆኑን አሳወቀ። የዙ ስልጠና መምሪያ ኃላፊና የቴጌጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ ለጣና ቴሌቪዥን እንደገለጸው የአማራ ፋኖ በየጊዜው አደረጃጀቱን እያዘመንና ህዝባዊ አስተዳደሩን እያስተካከለ የመጣ ተቋም ነው። እንደ ክፍለ ጦርም በያዝናቸው ወረዳዎች ሰፊ ስራዎችን እየሰራን ቀጥለናል ሲል ተናግሯል። መልካሙ በተለይም ላለፉት ሁለት ወራት በሶስት አንኳር ጉዳዮች ላይ ልየታ ተደርጎ ለአመራሩ ስምሪት በመስጠት በቀጠናው ሰፊ ስራዎች እየተሰሩ ቆይተዋል ያለ ሲሆን የተለያዩ ተግባራት ያላቸውን ሲገልጽም በመጀመሪያው ረድፍ የሚቀመጠው ጠላትን በማሽመድመድ ለጠላት ከአቅም በላይ የሆነ ሰራዊት ሆኖ መገኘት፣ አደረጃጀትን ማዘመን፣ መዋቅሮችን መስራትና ዘመናዊ ጦር መገንባት ናቸው ብሏል። በሁለተኛ ደረጃ የለየነው ተግባር ደግሞ የማህበረሰቡን ደህንነት አስጠብቆ በሰላማዊ ሁኔታ ወጥቶ መግባት እንዲችል ማድረግና አገልግሎት ሰጪ ተቋማትም ስራቸው እንዲያከናውኑ ማድረግ ነው ሲል አርበኛው ጨምሮ ገልጿል። አርበኛ መልካሙ አክሎም የማህበረሰብ አገልግሎት ሰጪ ተቋማት ስራቸውን በሳካ ሁኔታ እንዲያከናውኑ ከህዝቡና ከሰራዊቱ ጋር በመሆን ስራዎች በተገቢው ሁኔታ እየተሰሩ ነው ሲል የገለጸ ሲሆን በተለይም ትምህርትን በተመለከተ ልዩ ትኩረት ተሰጥቶ እየተሰራ ነው። ትምህርት ቤቶችንና የትምህርት መርጃ መሳሪያዎችን አስፈላጊውን እድሳት በማድረግ አመርቂ ስራ ተሰርቷል ሲል ገልጿል። ቴጌጣይቱ ክፍለ ጦር በተቆጣጠራቸው አካባቢዎች የሚገኙ የህዝብ ትምህርት ቤቶች ታድሰው በሙሉ አቅማቸው ወደ ስራ እንዲገቡ ያደርገ ሲሆን ክፍለጦሩ ጦሩ ከራሱ ስንቅ በመቀነስና ማህበረሰቡን በማስተባበርም ጥቁር ሰሌዳና ወንበሮችን ጨምሮ የትምህርት ቤት ቅጥሮችን ማጠር፣ ህንፃዎችን ማደስና የትምህርት መርጃ መሳሪያዎችንም የማሟላ ስራ አከናውኗል። ፋኖ መልካሙ ጣሴ ይባላለሁ። የአማራ ፋኖ ህዝባዊ ድርጅት የስልጠና መምሪያ ኃላፊና የግዙፉ የጤቄ ጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። እንግዲህ እንደሚታወቀው ያማራ ፋኖ የተለያዩ ስራዎችን እየሰራ ከጊዜ ወደ ጊዜ አደረጃጀቱንም እያዘመነ ህዝባዊ አሰራሩንም እያስተካከለ የመጣ ተቋም ነው። እንደ ክፍለ ጦር በያዝናቸው ወረዳዎች ሰፊ ስራዎችን እየሰራ ነው የቆየ ነው። በተለይ ከወርና ከሁለት ወር ወዲህ በተለይ ደግሞ ከአዲስ አመቱ ወዲህ ከ2018 ማለት ነው፣ ከዛ ወዲህ ሶስት አንኳር ነጥቦችን ይዘን የአመራር ስምሪት ተደርጎ በየቀጠናው ስራ እየተሰራ ነው የቆየው። የመጀመሪያው ዋና አላማችን፣ ጠላትን በማሽመድመድ ለጠላት ከአቅም በላይ ሆኖ መገኘት፣ ጠላትን ለመደምሰስ ልዩ ስራዎችን ስንሰራ ነው የቆየው። ይሄ ደግሞ የሚጀምረው አደረጃጀትን ማዘመን፣ መዋቅሮችን መስራት፣ በጥቅሉ ዘመናዊ የወታደራዊ አደረጃጀትን የመገንባት ስራዎችን ስንሰራ ቆይተናል። በሁለተኛ ደረጃ የማህበረሰብ የደህንነት ሂደቶችን ስናከናውን የቆየን ያ ማለት ማህበረሰባችን ደህንነቱ ተጠብቆ እለት ከእለት ስራዎችን እንዲያከናውን በሚል የማህበረሰብ ደህንነት ስራዎች በሚል በሁለተኛ አንኳር ነጥቦችን ይዘናል። በሶስተኛ ደግሞ አጠቃላይ የማህበረሰብ አገልግሎቶችን ወደ ስራ የመመለስ በሚል አጠቃላይ ሶስት አንኳር ነጥቦችን ይዘን ነው የቆየ ነው። በመጀመሪያ ደረጃ አደረጃጀቶችን የተስተካከለ መዋቅር በማስያዝ ከእዝ ጀምሮ ዘመናዊ አሰራር እንዲመጣ በማድረግ አደረጃጀቶችን ማስተካከል በሚል በተለይ ደግሞ በዚህ በጎንደር ቀጠና የፋይናንስ ስርጭቶች ከሻለቃ ነው የሚጀምሩት፣ ከታች ነው የሚጀምሩት። ነገር ግን ይሄ እኔ ሻለቃ እኔ ሻለቃ አለሁም በሚል ሻለቃ ከሻለቃ የሚጋጭበትን አሰራር ቀይረን ፋይናንሶች ከእዝ እንዲመጡ ከተቻለ ከድርጅት እንዲመጡ ካሊያ ደግሞ በእዝ እንዲመጡ ሰፊ ስራ እየሰራን የቆየን ከሻለቃ የፋይናንስ ምንጭ የነበረውን አሁን ወደ ክፍለጦር ደረጃ በማሳብ በማዘዋወር ከክፍለ ጦር እንጀምር በሚል ክፍለ ጦር ላይ አድርገናል። ቀጣይ በእዝ ደረጃ እንዲሰራ ነው የምናደርገው። ቀጣይ ደግሞ እድገታችን እየጨመረ ሲሄድ እና አጠቃላይ አሰራሮች እና ዝምንን ስንሄድ በድርጅት የሚሆነው የሚሆንበት መንገድ ይፈጠራል። ይህንን ስናደርግ እንግዲህ ጥቅማቸው የተቆረጠባቸው አካላት በተለይ በአገዛዙ ልዩ ተልእኮ የተሰጣቸው በአገዛዙ ማህበረሰቡ እንዲያሰቃዩ የተፈቀደላቸው በአገዛዙ ማህበረሰቡ እንዲበዘብዙ ከዛም ወደ ምረት እንዲጠይቁ ከዛም እርስ በርስ እንዲመቱት ልዩ ተልእኮ በተለይ አመራር እንዲመቱ ልዩ ተልእኮ የተሰጣቸው በየቀጠናው አሉ። እነሱን በማጽዳት በመለየት ወደ ትግሉ እንዲቀላቀሉ ያልተቀላቀሉትን ደግሞ በማህበረሰቡ አጋልጦ ወደ እርምጃ ወደሚወሰድበት መንገድ ለማምራት ሰፊ ስራዎችን ስንዘራ ቆይተን አደረጃጀቶችን አስተካክለናል። ነገር ግን አንዳንድ በቀጠናው እንዳልኩህ ከመንግስትም ከጠላት መረጃ ይዘው አመራሮችን በልዩ ተልእኮ ለመምታት የሚንቀሳቀሱ በየቀጠናው አሉ። እነዛን እንግዲህ በአግባቡ ከማህበረሰባችን ጋር ሆነን እርምጃ የምናወስድበትን እናጸዳድበትን መንገድ አለ በተለይኛ በምንንቀሳቀስበት ቀጠና ህግ አደረጃጀት ነን በሚል ዘረፋዎችን እየፈጸሙ ይገኛሉ። ማህበረሰቡን በተለይ ነጋዴው ከእለት ተእለት ነግዶ የአማራን ኢኮኖሚ ቀና እንዳያደርግ ብር የሚጠይቋሉ በሚሊዮን ደረጃ ይጠይቃሉ። ገቢውን ወጪውን ሳያሰላስሉ ቁጭ ብለው ላክ የሚባል አይነት ነገር አለ። ይህንን ለመቁረጥ እጃቸውን ቆርጦ ማህበረሰባችን ረፍት እንዲኖረው የትየጣዊቱ ክፍለ ጦር ቀጠናውን በሚገባ ለሌሎች ተሞክሮ እንዲሆን አበክሮ እየሰራ ነው። እስካሁን እንከን የገጠመን ብዙ አይደለም። አንዳንድ ጓዶቻችን ያሳጣ ስራዎች ሊኖ አሉ። እነዛም እንግዲህ ትግል እስከወጣን ድረስ አንጀታችን ጠበቅ አድርገን ቀበቷችን ጠበቅ አድርገን ነው እየታገልን ያለ ነው። ትግል ስለሆነ ብዙ እንከኖች ይኖራሉ። ግን በደንብ በሚገባ ከማህበረሰባችን ጋር ሆነን የምናልፈው ሂደት ነው። በዚሁ አጋጣሚ ግን ልዩ ተልዕኮ ያላቸው ማህበረሰቡን የሚያሰቃዩ ማህበረሰቡን የሚያግቱ የሚዘርፉ ቁጭ ብለው ህዝባችን የሚያሰቃዩ ስምንት ቁጥር እያሰሩ የሚገርፉ በአምስት መቶ ሺህ አንድ ሚሊዮን የሚጠይቁ አሉ። እነሱን ከማህበረሰቡ ጋር ሆነን እናጸዳለን። ከማህበረሰቡ ጋር ሆነን አጋቾች እንፋረዳለን። የአማራን ህዝብ ነጻ ወጣለው ተብሎ የአማራን ህዝብ ማገት በትክክል የትግሉ ሀዲድ ስላልሆነ የሚቆረጥበትን መንገድ እንሰራለን። ከዛ መቀጠል በሁለተኛ ደረጃ ሰፊ ስራና ሰፊ ሽፋን አድርገን እየሰራን የቆየውን ወቅታዊ ሁኔታ አለ። ከሁለት ዓመት በላይ የተቋረጠ የትምህርት ተቋማት አሉ። የጤና ተቋማት፣ እና አጠቃላይ ግብርና ተቋማት፣ የማህበረሰብ አገልግሎቶች ወደ ስራ እንዲመለሱ ሰፊ ስራ እያደረግን ያለን። በተለያዩ ሚዲያዎች የሚዲያ አማራጮች በተለያዩ ማህበራዊ ድረገጾችም ለቀናል። የማህበረሰቡን ሰብል እየሰበሰብን ነው። ትምህርት ቤቶች ዳግም ስራ እንዲጀመሩ የትምህርት ቤት ጥገናዎችን የትምህርት ቤት ቁሳቁስ ጥገናዎችን በሰፊው እየሰራ ነው የምንገኘው። ትምህርት ቤቶች ኦልሞስት እኛ በምንንቀሳ ሁሉም በሚባል ደረጃ ጀምረዋል። ትምህርት ቤቶች ስራ ጀምረዋል። መንገዶች በማህበረሰቡ ተሳትፎ ስራ እየሰራና ያለ ነው። አጠቃላይ ለማህበረሰቡ አገልግሎት የሚሆኑትን ነገሮች ህብረተሰባችን በማስተባበር ህዝባዊ መድረኮችን በመፍጠር ወታደሮቻችን ትምህርት ስልና ስልጠና በመስጠት ማህበረሰብ አገልግሎት ላይ በሰፊ እንዲሰሩ ተቋማት እድሳት እንዲደረግላቸው በርካታ ስራዎችን እየሰራ ነው። መገናኛው በዚህም ሰፊ ስራ እየሰራ ነው። የተስተካከለ ከሁለት አመት በፊት የነበረውን ወደ እንደገና ወደዚህ በመመለስ ደረጃ የተሻለ ስራ በሚባል ደረጃ እየሰራን ነው። መቀጠዋ ላይ መንገዶች ተሰርተዋል እየሰሩም ነው። መኪኖች የመግባት አቅጣጫ አለ። አንዳንድ መኪኖች እየመጡ ነው። ቀጣይም ንግድ ነጋዴዎች እና ባለ ሀብቶች ወደዚሁ መጥተው ኢንቨስት እንዲያደርጉ እንፈልጋለን። ለዚህም ልዩ ሽፋን እንሰጣለን። ከልማቱ ጎን ጎን ለጎን ደግሞ ጠላቶቻችን እየመታ እና ያለ ነው። ጠላቶቻችን ለመምታትም አደረጃጀትን እያዘመን እና ያለ ነው። ምንም አይነት ስጋት የለም። በዚህ ልክ የማህበረሰብ አገልግሎቶችን ሰፊ ስራ እየሰራን ነው። በተለይ ደግሞ አሁን ወቅቱ የመኸር ወቅት ነው። መስከረም፣ ጥቅምት፣ ህዳር እነዚህ ወራቶች ሰብል የሚመረትባቸው ነው። እንደ አካባቢ እንደ ቀጠናም ሰብሎች የሚሰበሰቡበት ነው። ይሄ ወራት ደግሞ የመኸር ወራት ስለሆነ ዝናብ ይመጣል። ዝናብ ደግሞ ከመጣ እንግዲህ የደረሱ ሰብሎችን ያበላሻል። በዚህ ጊዜ አቅም የሌላቸው ወገኖቻችን የሚያጭድላቸውም ስለሌለ የሚሰበስብላቸው ስለሌለ ጉዳት ውስጥ ስለሚሄድ ይህንን ደግሞ በመሰብሰብ ሰፊ ስራዎችን እየሰራ ነው። በተለይ የአቅመ ደካሞችን፣ የሃይማኖት ተቋማት ሰብሎችን፣ የማህበረሰብ አገልግሎት ተቋማት ሰብሎችን በመሰብሰብ ለየአገልግሎታቸው እንዲውሉ ለየተግባራቸው እንዲውሉ ሰፊ ስራ እየሰራ እናያለን። በየቀኑ በስራ ቀናቶች የአማራ ፋኖ የጎንደር ጠቅላይ ግዛት ዜቴ የጣይቱ ክፍለ ጦር ሁሌም ስራ ላይ ነው። እየሰራን ነው የምንገኘው መንገዶችን በመጠገንም ጭምር ሰፊ ተሳትፎ እያደረግን ያለ ነው። ይሄ ነው። በሶስተኛ ደረጃ የያዝ ነው የማህበረሰብ ደህንነት አገልግሎቶችን ነው። የትኛውም የአማራ ህዝብ በየትኛውም ቀጠና ነፃ ሆኖ እንዲሰራ እንዲንቀሳቀስ ነው ትግል የወጣ ነው። ስለዚህ ቢያንስ በራሱ ክልል በነጻነት እንዲንቀሳቀስ በነፃነት እንዲሰራ እንዲነግድ የዕለት ተዕለት እንቅስቃሴው በዘራፊዎችና ባጋጆች እንዳይተጓጉል ሰፊ ስራ እየሰራና ያለ ነው። ይሄንንም ከማህበረሰባችን ጋር ከሌሎች የፋኖ አደረጃጅቶች ጋር ሆነን በሰፊው የምንሰራበት ነው የሚሆነው። እሱንም አበክረን እየሰራና ያለ ነው። ህዝባችንም በዚህ ልክ ሊረዳን ይገባል። ሌሎች የፋኖ መዋቅርም እርስ በርስ ተነጋግረን ከቻን ወደ አንድ በመምጣት ካልቻልን ግን በትብብር በመስራት ህዝባችን ነጻ ማውጣት አለብን። ብንችል ከጠላት ዋና አላማችን ከጠላት ጋር በመሆኑ ዋና ጠላትን በመምታት ህዝባችን ሰላማዊ እረፍት መስጠት አለብን። ከዛ ውጭ ግን እኛ እንከል ልንሆነው አይገባም። እኛ ስጋት ልንሆነው አይገባም። እኛ የእሱ ነጻ አውጮች እንጂ እሱን ስጋት ልንሆንበት የዕለት ተዕለት እንቅስቃሴ ልናግድበት አይገባም። የትግሉ ጽንሰ ሀሳብም የአማራ ህዝብ በነፃነት በየትኛውም የሀገሪቱ ክፍል በገነባት ሀገሩ በነፃነት ተንቀሳቅሶ እንዲሰራ እንጂ ጭራሽ በተወለደበት ቀ በአደገበት ሰፈር እየታገተ የሚከፍልበት እየታገተ ብር የሚጠየቅበት ሁኔታ ማብቃት አለበት። ይሄ ደግሞ የመንግስት ትልቁ ተልእኮ ና የፋኖ የተቀደሰ ተግባር ወደ ሰይጣናዊ ስራ እንዲቀየር እያደረጉ ስለሆነ ይህንን ነቅተን ማህበረሰባችንም ነቅቶ በተለይ ደግሞ ዋና ታጋዩ ነቅቶ ማህበረሰብን ከሚያሳቅቅ ስራ መታቀም መቻል አለብን። ይህንን የሚያደርጉ አካላት ላይ ደግሞ አስፈላጊውን እርምጃ በመውሰድ ትግላችን ወደ ተሻለ ደረጃ ከፍ ማድረግ ትግላችን ማዘመን፣ አዘምነን ህዝባችን የጣለብንን አደራ መወጣት መቻል አለብን እላለሁ። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።